ጤና ይስጥልኝ ውድ የአዲስ ሚዲያ ኔትወርክ ተከታታዮች፣ ይህ ፕሮግራም የአዲስ ሚዲያ ኔትወርክ ከአራዳ ክፍለ ከተማ አስተዳደር ጋር በጋራ በመሆን የሚያቀርብላችሁ ፕሮግራም ነው። በዛሬው ፕሮግራማችን ቅኝት የምናደርገው የአራዳ ክፍለ ከተማ አስተዳደር አገልግሎቶች አሰጣጥ ምን ይመስላሉ? እንዲሁም በሪፎርሞች ወይም በአሰራር ለውጦች እንዲሁም በታጠፉ ጽህፈት ቤቶች ስር የአገልግሎት ተደራሽነታቸው ምን ይመስላል የሚለውን ቅኝት እናደርጋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ቆዩ። የአራዳ ክፍለ ከተማ ትምህርት ቤት ላይ ጤና ጣቢያ ላይ ክፍለ ከተማ ላይ ወረዳ ላይ ከ13 ሺ ያላነሰ ሰራተኛ ነው ያለነው። እንደ ክፍለ ከተማ ከ1251 በላይ ሰራተኞች አሉ። በክፍለ ከተማ ደረጃ ብቻ ወደ 32 የመንግስት ሴክተር መስሪያ ቤቶች አሉ። እነዚህ ሁሉ በተሰጣቸው በደንብ በአዋጅ በተሰጣቸው ስልጣንና ኃላፊነት መሰረት ህዝብን ሲያገለግሉ ነው የቆዩት በተሰጣቸው ስልጣን ልክ ህዝብን ከማገልገል አንጻር ደግሞ ከዚህ በፊት ብዙ ውስንነት እንዳለ ተገልጋይ ሮሮ ቅሬታ እንደሚያቀርብ ይታወቃል በከተማችን ደግሞ በቅርብ ጊዜ ለውጥ አገልግሎት ላይ ለውጥ ማምጣት አለብን የህዝብ እርካታን ማረጋገጥ አለብን ዋናው እንደ አስተዳደርም እንግዲህ ቀልጣፋና ፍትሃዊ የሆነ አገልግሎቶች ለህብረተሰቡ ማድረስ ነው ይህን ስንል እንግዲህ ከተማ አስተዳደሩ በእቅድ ይዟቸው እየተንቀሳቀሰ ያለቸው ትኩረት ሰጥቷቸው ከሚንቀሳቀስባቸው ተቋማቶች ውስጥ በቴክኖሎጂ ታግዞ መስጠት አለባቸው ተብሎ ሪፎርም የተደረጉ ተቋማቶች አሉ። በተለያየ ሲስተሞች፣ ለምሳሌ አንድ ሰው ፍቃድ ሊያድስ ሲመጣ ማኗል ነው ፕሮሰስ አለው፣ ረጅም ፕሮሰስ ይወስዳል። እነዚህ ረጅም ፕሮሰሶች ቶሎ ወጥ ቆርጦ ለመውጣት ብሎ ነጋዴ ማህበረሰቡ ጊዜውን ማቃጠል ስለማይፈልግ ላላስፈላጊ ብልሽት አሰራር ይጋለጣል ማለት ነው። ለሙስና ይጋለጣል፣ ለእጅ መንሻ ይጋለጣል። ወረፋ ራሱ ይሸጥ ነበር። በቁጥር እንኳን ወረፋ ለመያስያዝ የሚሸጥበት ጊዜ ነበር። እሱ መልካም አስተዳደር ችግሮቹን ስለሚያመጣ አሁን ዋናው ወደ አንድ ማዕከል ሲመጣ እነዚህ አይኖሩም። ተመልካቾቻችን እንግዲህ አሁን የምንገኘው በአራዳ ክፍለ ከተማ ነው። እንግዲህ እንደምንመለከተው አገልግሎት ለመስጠት ምቹ የሆነ አካባቢ ነው የምንመለከተው። እንደ ቢሮው አይቲ ባለሙያ ነኝ። እዚህ ጋር ደግሞ በተጨማሪ ፋይዳ መዝግቡ ተብሎ ስለሰጠን እንደ ሴክተራችን ሲቪል ምዝገባ ላይ ፋይዳ እንዲመዝግብ ተሰጥቶናል። ትምህርት ቤት ላይ የዞር ጤና ጣባ ላይ ሁሉም ነገር ላይ እየወጣን እና እዚህ ቢሮ ላይም ፋይዳ እየመዘገብኩ ነው ያለሁት። ያኔ ትምህርት ቤት ከአምስት ዓመት በላይ ያሉትን ሲቪንትን ፋይዳ እየተመዘገቡ ስለሆነ እዚያ ትምህርት ቤት ላይ ዙር ነበር። ምዝገባ ካለቀ በኋላ ደግሞ ወደ ቢሮ ተመለስ። እዚህ ጋር አገልግሎት እየሰጠን ያለነው ተቋማቸውንም በግብአት ለተገልጋዩና አገልጋዩ ምቹ የማድረግ ስራዎች ሲሰሩ የነበረበት ሁኔታዎች ነው ያለው በዚህ ሩብ ዓመት ራሱ በቴክኖሎጂ ደረጃ ከሰራተኛ ራሱ አገልግሎት አኳያ ራሱ መጀመሪያ በሚሰጣቸው ሰርቪሶች ላይ የሚያስፈልጋቸውን ነገሮች ማሟላት አለበት በሚል ደረጃ ላይ ከዚህ ከወረፋ ማስጠበቂያ ጀምሮ ራሱን ደግሞ ካፌ ላይ ከሚጠቀማቸው አኳያ ቴክኖሎጂ ማበለጸቅ ስራዎች ሰርተዋል። የንብረት አስተዳደር ስርዓታችን እንዲዘምን በራስ አቅም ቴክኖሎጂን የማበለጸቅ ስራዎች የተሰሩበት አግባብ ነው ያለ። ከአሁን ፊት በተለያየ በተለይ ከቢሮ ከምቹን ከመፍጠር አንጻር ብዙ ቅሬታዎች ነበሩ መጥተው ባለ ጉዳዮች ይንገላቱ ነበር። ማረፊያውም ብራ ነበር። አሁን ግን ከወረዳውም ስራ አስፈጻሚዎች አስተባባሪ ኮሚቴ ኤጀንሲውም፣ ክፍለ ከተማም ድጋፍ አድርጎልን እኛም በተለያየ መልኩ የህብረተሰቡን ክባስ በማስተባበር ምቹ ሁኔታ ፈጥረን ቅሪታን ኦልሞስት ቀንሰናል። አራዳ ክፍለ ከተማ አገልግሎታችሁ በጣም ደስ ይላል። ስለ እውነቱ እዚህ ቢሮ መምጣት ከጀመር ኦልሞስት ሶስት አመት ከምናምን ሆኖኛ ተለውጦብኝ አቅም እንደሆነ አሁንም፣ ስልክ ቁጥር ላስቀይር ነው የመጣሁት። ፈጣን አገልግሎታችሁ በዚህ ቀጥታ አገልግሎቱ። ከዚህ በፊት አገልግሎት ተደጋጋሚ በተለያዩ አገልግሎት እመጣለሁና፣ ከዚህ በፊት የነበረው አገልግሎትና አሁን ያለው አገልግሎት ትልቅ ለውጥ አለው። አንደኛ የቤቱ እራሱ የራሱ አለው፣ የዲጂታላይዝ ነው። የበፊት ያሁን ያሁን ማለት ነው ከዚህ በፊት ያው ወረቀታዊ ነገር ስለሆነ ብዙም እዚህ ያህል እንትን አይልም የሲስተምን ትንሽ መቆራረጥ ነገሮች ነበሩ ከዚህ በፊት አሁን ግን ሲስተማዊ ነገር ስለሆነ በጣም ትልቅ ለውጥ ያለው ነው ዲጂታላዊ ስራ ነው በጣም ጥሩ ነው አሁን ባለው ማለት ነው አገልግሎት ራሱ የቀልጣፋ አገልግሎት ነው አሁን ያለው ፐብሊክ ሰርቪስ አደረጃጀት ይዘረጋል አደረጃጀት ይለቃል መዋቅር ያጠናል ባለፈው አመት ላይ እንደ ከተማችን ቤቶች ልማት ጽፈት ቤት፣ ግንባታ ፈቃድ፣ ባህልና ቱሪዝም ክፍለ ከተማ ላይ ብቻ አገልግሎት እንዲሰጥ ጥናት ተደርጓል። ለምሳሌ ቤቶች ልማት ጽፈት ቤት ስልጣን አለው የመንግስት ቤት በአዋጅ 19